በጋሞ ዞን የተከሰተው የእንስሳት ገዳይ ወረርሽኝ በንክኪ ወደ ሰዎች እንደሚተላለፍ ተገለጸ። በደቡብ ኢትዮጵያ ክልል በጋሞ ዞን ከሶስት በላይ ወረዳዎች በተከሰተው ወረርሽኝ ሳቢያ በርካታ የቁም እንስሳት እየሞቱ እንደሆነ በዞኑ የሚገኙ አርብቶ አደሮች ተናግረዋል። አርብቶ አደሮቹ ለአህዱ እንደተናገሩት እንስሳቶቹ በአፍና በአፍንጫቸው ውሃ መሰል ፈሳሽ ከወጣቸው በኋላ ወዲያውኑ ይሞታሉ። አንዳንዶቹ ደግሞ ምንም ዓይነት የህመም ምልክት ሳያሳዩ ሆዳቸው ተነፍቶ እየሞቱ እንደሆነ ነው የገለጹት። በሽታው በፍጥነት ወደ ሌሎች እንስሳት ለሰባ ዓመት ይገኛል ያሉት አርብቶ አደሮቹ ለዘመናት ያረቧቸውና የህይወታቸው መሰረት የሆኑ ከብቶችን በሞት እየተነጠቁ ስለመሆኑም ተናግረዋል። አህዱ እንስሳቱን እየገደለ ያለውን ህመም ምንነት ለማረጋገጥ በደቡብ ኢትዮጵያ ክልል በጋሞ ዞን የእንስሳት ሕክምና ባለሙያ መሐመድ ካዶን ጠይቋል። ባለሙያው በሰጡት ምላሽ ወረርሽኙ በዋናነት የተከሰተው ክትባት ካለመውሰድ ነው ብለዋል። በየዓመቱ መጀመሪያ ጥቅምት ወር ላይ እንስሳቱ የሚወስዱት የመከላከያ ክትባት አለ የሚሉት ባለሙያው አርብቶ አደሮቹ ለእንስሳቶቹ የወቅቱን ክትባት ባለማስከትባቸው ወረርሽኙ ሊከሰት እንደቻለ አብራርተዋል። ምልክቶቹም ትኩሳት፣ ባፍና ባፍንጫ ውሃ መሰል ፈሳሽ መታየት እንዲሁም ሆድ በመወጠር መሆኑን ባለሙያ አስረድተዋል። አክለውም በሽታው ከእንስሳት ወደ እንስሳት ለመተላለፍ ጊዜ እንደማይወስድበትና ወዲያውኑ ለሞት እንደሚደረጋቸው አብራርተዋል። በተጨማሪም በሽታው ከእንስሳት ወደ ሰው በሚኖር ንክኪ ወደ ሰዎች የሚተላለፍና ለከፋ አደጋ አለፍ ሲልም ለሞት ሊዳርግ እንደሚችል ተናግረዋል። ይህንም በማወቅ አርብቶ አደሮቹ መከላከል ዘዴዎች ውስጥ ክትባቱን በተባለው ወቅት ማስከተብ፣ ሰዎችም በበሽታው ከተጠቁ ተጠቂ ከብቶች መራቅ እንዳለባቸው የገለጹ ሲሆን የሞቱትን ከብቶችም ጥልቅ ጉድጓድ በመቆፈር መቅበር እንዳለባቸው አሳስበዋል። በሽታውን ለመከላከልና ለመቆጣጠር በዞን ደረጃ በንቅናቄ መልክ መድኃኒት የማሰራጨት ስራ እየተሰራ እንደሆነም ነው የመምሪያው ምክትል ኃላፊ ስመኛው አጩራ አለአህዱ የተናገሩት። በዞኑ የአየር ንብረት ለውጥን ተከትሎ ተከሰተ በተባለው ቦቪን ፓስትሮሎሲስ በተሰኘው ዳልጋ ከብቶች ግሮርሳ በሽታ ምክንያት በመቶዎች የሚቆጠሩ የቁም እንስሳቶች የሞቱ ሲሆን፣ በሽታውን ለመከላከል በጋሞ ዞን የአርባ ምንጭ ዙሪያ በሚገኙ ወረዳዎች ላይ ክትባት ዘመቻ በስፋት በመከናወን ላይ እንደሚገኝም ተገልጿል።